ከሚጠብቁት ድርጅት ከ2.6 ሚሊዮን ብር በላይ የሚገመት ንብረት የሰረቁ የጥበቃ ሰራተኞች ከነ አባሪዎቻቸው ተይዘው በእስራት እንዲቀጡ ተወሰነባቸው። ዘገባው የምክትል ሳጅን ፍሮዊኒ ገብረ ጻድቅ ነው። ኢንስፔክተር አልማዝ አባይነ ዝርዝሩን ታቀርበዋለች። ተከሳሾቹ ብዛታቸው አራት ሲሆን የስርቆት ወንጀሉን የፈጸሙት በአራዳ ክፍለ ከተማ ወረዳ አንድ ልዩ ቦታው ቶም ቪዲዮና ፎቶግራፍ ማሰልጠኛ ተቋም በሌሊቱ ክፍለ ጊዜ ነው። ተከሳሾቹ ማስተዋል ገላንና ሀብታሙ ታደሰ በፒያሳ ጣይቱ ሆቴል ቅጥር ግቢ ውስጥ በሚገኘው ቶም የቪዲዮ ና የፎቶግራፍ ማሰልጠኛ ውስጥ በጥበቃ ሰራተኝነት ተቀጥረው ሲሰሩ የነበሩ ሲሆን ታደለ ማሩጮና መርክነት አንጋ ከተባሉ ግብረ አበሮቻቸው ጋር በመሆን የማሰልጠኛ ተቋሙን እቃ ግምጃ ቤት ሰብረው በመግባት ጠቅላላ ግምታቸው 2.6 ሚሊዮን ብር በላይ የሚያወጡ ካሜራዎች፣ ላፕቶፖች፣ የካሜራ ባትሪዎችና ቻርጀሮች ማይኮችን ሰርቀው ከተሰውሩ በኋላ ፖሊስ ባከናወነው ስራ ግለሰቦቹን ከነ ኤግዚቢታቸው በቁጥጥር ስር አውሎ ምርመራ በማጣራት በአቃቢ ሕግ በኩል ክስ እንደተመሰረተባቸው የአራዳ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ሳጅን ፍቃዱ ፍቅሩ ገልጸዋል። ከውጭ አባሪ ተባባሪ ከሆኑ ግለሰቦች ጋር ተከሳሾች ጋር በመሆን በርካታ የፎቶግራፍ እና ቪዲዮግራፍ ካሜራዎችን ከተቋሙ ላይ ለመውሰድ አመቺ ሰዓትና ጊዜ በማቀድ ሶስተኛ ተከሳሽ ታደለ ማሮጫ የተባለው ከውጭ ተከሳሽ አራተኛ የሆነውን መርክነ ታንጋ የተባለውን ተሽከርካሪ እንዲያመጣ በማድረግ በመሀል ደላላ በመሆን ይህንን ነገር በማዘጋጀት ለጊዜው የሰሌዳ ቁጥሩ ባልታወቀ መኪና ተከሳሾቹም ሰርቆ በመውሰድ የጥበቃ ቦታውን ክፍት በማድረግ ከሶስተኛና ና ከአራተኛ አባሪዎቹ ጋር በመሆን ወደ ደቡብ ኢትዮጵያ ክልል ወላይታ ወስዶ ከሸሸጉ በኋላ በተደረገው ጠንከር ባለ ምርመራ ማስባት ስራ እነኚህ ተጠርጣሪዎች ከነ ኤግዚቢቱ እጅ ከፍንጅ ተይዞ የምርመራ መዝገቡን በተገቢው በሰውና በሰነድ ማስረጃ በማጠናቀቅ የፍርድ ውሳኔ አስተላልፎባቸዋል። የተከሳሾቹን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሶስተኛ ወንጀል ችሎት ተከሳሾቹ የስርቆት ወንጀሉን የፈጸሙ መሆናቸውን በተገቢው መንገድ አረጋግጦ በጥበቃ ስራ ላይ የነበሩ ማስተዋል ገላንና ሀብታሙ ታደሰ እያንዳንዳቸው በስምንት ዓመት እስራት፣ እንዲሁም አባሪ የነበሩት ታደለ ማሩጮና መርክን ታንጋ እያንዳንዳቸው በሶስት ዓመት እስራት እንዲቀጡ ወስኖባቸዋል። ጉዳዩን ከዚህ በፊት በአዲስ ፖሊስ ወንጀሉን ፈጽሞ ስለመያዛቸው ዜና ማስተላለፋችን ይታወሳል። የትኛውም ተቋምም ሆነ ግለሰብ የጥበቃ ሰራተኞች ከተቀጠሩ በኋላ መሰል የስርቆት ወንጀሎችን ለመከላከል ክትትልና ቁጥጥር በማድረግ ንብረቶችን ደህንነታቸው በተጠበቀ ቦታዎች ማስቀመጥ ተገቢ እንደሆነ መርማሪው ሳጅን ፍቃዱ ፍቅሩ መልእክታቸውን አስተላልፈዋል። ቅጥር ሲፈጽሙ ከመታወቂያቸው ባሻገር ፎቶ አንስቶ ሪከርድ አድርጎ ቢያስቀምጡ እና ሰውን መሰረት ያደረገ ቢያንስ ከኋላቸው የሚታወቅ ሰው ነገ ብጠፋ የሚያቀርብ ሰው ወንጀል ብፈጽሙ እነሱን ተከታትሎ የሚያቀርብ ሰው መሆን አለበት። ህብረተሰቡም ይሄንን ባህል ማድረግ አለበት።